ይገሉታል ስለሚታወቅ በየቦታው እነዚህ ሰው የሚያፍኑ ያሉት ግሩፖች ስለሚገሉት፣ ያንን ነው እንጂ እሱ ሀሳቡን በባህር ሊመለስ ነበር፣ ግን ያውቁታል። ስለሚያውቁት ዙሮ በግልጽ በቀላ ውስጥ ካለ አንዳች የሚፈጠረው ነገር የለም። ምንም አይሟሟ። እኔ አንድ አመት ታስሪያል። እንደዚህ እንደገና ተቀብለው ምንም መስሎ አልታየኝ ሉ ስቀይ ይበልጣሉ። ቴሌቪዥን ብቻ መጣራት አለበት። በቪዲዮዎች እኮ መያዝ ይቻላል። ይሄ እኮ አሸባሪ ነው ፋኖ በመንግስት ደረጃ አሸባሪ ነው። ለኛ ለእኛ ነው እንጂ ለመንግስት አሸባሪ ነው። ይሄ ሰው ታዲያ አሸባሪ ድርጅት አልተሰበሰበም።

ለጓደኛ ራሱ መንገር የለባችውም እኮ። እንትና ደግሞ ሊያቀጣጥል፣ ይሄ ሙባረክ የተረገመ ፖስተው ደሞች፣ ቴምር የሚሏት ቀዳዳ ሴት ናት። የተቀደደች አደባባይ እያወራች በቃ አይለቁትም። እንትኑን ታበዛበታለች። ሳ- ጣሩን ታበዛበታለች። ከዛ ሙባረክ ለካ ተደብቆ ሪካርድ እያደረጋቸው ነበረ ማለት ነው ፖሰተው ከዛ ኮመንት ላይ ሙባረጋ ብትገቡ እሰይ ያላለ የለም እሰይ እሰይ በኦሮምኛ እንደውም ጀባዳ እያሉ ሁሉ ጽፏል ጀባዳ ወጥሩ ያለበት ነገሩን እያሉን እንግዲህ ምን ይደረጋል ወይ ሲያሳዝን በጣም ደበቅ ብሎ ነው እንጂ መሄድ እና ሚኪያችን ተጠንቀቅ ተጠንቀቅ ብያለሁ። ሚኪ ፊት አውራሪ ተጠንቀቅ። እነዚህ አውቀው ጌም እንደ እየተጫወቱ የሚያስለፈልፉ ሰዎች አንተ በየዋነት ነው የምታወራው። ፖለቲከኞች ደግሞ ቪዲዮ ክንውስተው እየተነተኑት ነው። ስለዛ ጥንቃቄ ያስፈልጋል ብራዘር በኋላ አንዴ ከገቡ በኋላ ምንም እንትን የለም። ለምን ገባው በዚህ ሰዓት እና ምን አይገባም። መቼስ ቤተሰብ አለ። ለምን እንደዛ ማለት አይቻልም። ሹልክ ብላችሁ በቪዲዮ የምታወሩ ሰዎች ምናምን ትላንት ሞጣ በገብቻ አይሞጣ ላይ አፈር ያስበላል። ተቀበልም አንተ ቴክኖሎጂው ረቆ በቲክታክ ቢመቸው የባላባት ልጅ የባሪያው ልጅ ተቸው፣ እንዴት ይታሰራል? የባላባት ልጅ እምብዛም ቢጠና በዋስ ያደራል እንጂ ብል፣ ይሄ አባቱን ስም ጠርቶ አያቱን የማይደግም ሰላሳት ቃላ ረበሽን አይደል፣ እንደ አንተ ይገሉታል ስለሚታወቅ በየቦታው እነዚህ ሰው የሚያፍኑ ያሉት ግሩፖች ስለሚገሉት ያንን ነው እንጂ፣ እሱ ሀሳቡን በባህር ሊመለስ ነበር። ይችላሉ ግን ያውቁታል። ስለሚያውቁት ዙሮ በግልጽ በቅበላ ውስጥ ካለ አንዳችን የሚፈጠረው ነገር የለም፣ ምንም አይሟሟ። እኔ አንድ አመት ታስሬ አይደል እንደዚህ፣ እንደገና ተቀብለው አራት ወር ሲያስብኝ እኔ ምንም መስሎ አልታየኝ ሉ የዛ ስቃይ ይበልጣሉ። የዛ ሀገር ስራ የዚህ ሀገር ቴሌቪዥን ታያለሽ፣ በቃ ጠያቂ ብቻ ማስቀመጥ ነው። ምግብ ይመጣል እኮ ተካፍለሽ መብላት አዛውጭ ራሱን ወንጀለኛ አድርጎ ቃል አለመስጠት መቻል ያለበት፣ ራሱ ብልጥ ብልጥ መሆን መቻል አለበት። መሸምጠት ነው አንዳች የሚሰራው ነገር እንደሌለ መሸምጠት ነው። ነገር ይጀመርም እኮ ሰያው እንደው ባነጋገር ችግር ካልፈጠረ በስተቀር ሰያው ሪያሊቲውም ምን ቁጭ ብሎ ቤቱን ከፍቶ ብር አላሰባሰበ ሰባሰብ። ሚስኪን ህዝብ ነው ስንረዳ ይኖር ነው በሌላ ነገር የለም። ህዝብን ደግሞ ይሄ እኮ የመንግስት ስራ ነው። የተራበን ህዝብ በጦርነት የተፈናቀለን ህዝብ መርዳት ወንጀል አይደለም። የመንግስት ስራ ነው። ከበር ስናደርግ እኔ ምንም አይሆንም ኢንሻአላህ፣ እኔ ወደ አዲስ አበባ

አባ ወቃው ፈጥሎ ሲመጡ ቢያያቸው የፈራ ሰው መስሎ ሸሸት ታለላቸው ጎራውን ተጉኖ ቁሞ ጠበቃቸው ጋለቡና ሊያልፎ ጥቂት ሲቀራቸው እንደ አንበሳ ዘሎ ገባ መሃላቸው የሰይፍ በረዶን አወረደባቸው። እነ አስሮ አመለጡ ሀያውን ወቃቸው። ምን ያለ ጀግና ነው ፈድሎ አባሰው ቆጣው የሚመስለው የነብር አራስ ሰለልልን ቢሉት ሀያ የሚጨርስ እየዛን